አሁን ኮራ ብዬ መናገር እችላለሁ እና የወንድ ልጅ አባት ሆኜ የላቸው ማለት ነው። ሩታ እግዚአብሔር ነው ምላቸው ምንም ጠንካራ ሰው እንደሆነች የምጤ ሴት ያምጥ እንዴት ነው የሚችሆ? ነገር ምን ምንም ድምጽ አላሰማችንም። ለእኛ በሳይለንት ሙ ነው ያረገዘችው የወለደችው። ግን ቀድሜ ምን ላረጋ፣ ወንድ መሆኑ ቀድሜ ምን

ዋው ዋው ዋው ዋው ዋው! አብርሃም እና ሩታ እንኳን ደስ አላችሁ! ሩታዬ፣ ዘጠኝ ወር ሙሉ አብረሽ ተጨንቀሽ ብዙ ነገር አብሮ ያሻለችሁ፣ እንኳን እማቤቴ ማረም። እግዚአብሔር እንኳን ከልጅሽ ከ ከወዲሽ ወደ ጀርባ አደረገልሽ። እንኳን ደሳሌሽ፣ እንኳን አይን በአይን አሳያችሁ ሁለታችሁም፣ እንኳን ደሳሌሽ እንኳን ደስ አላችሁ አብርሃምም ማለት ነው። ስለዚህ በጣም ደስተኛ ሆነች፣ ደስታምኛ ሆነች። ሩታም እንኳን ደስ አላችሁ እና ያው ልጅ በረከት ነው። ልጅ ብዙ ነገር ነው። ፈጣሪ በልጅ መባረክ ማለት ቀላል ነገር አይደለም። እና ወይኔ አብርሃም በጣም አስናናን እኮ በጣም አስናናን እኮ ወይኔ፣ ወይኔ አሁን ገና በልጄ መሆኑ ባይኔ ባይኔ ካየው በኋላ ነው፣ ካይኔ ካየው በኋላ ነው አላለም እንደ በእውነት አብርሃም በጣም አስናናን ማለት ነው። እና ያው ከባድ ነበረ እያለች ነው ዋናው ከባድም ነው። ከባድም ሆኖ ዋና በሰላም መገላገልሽ ነው። ያው አችን ሞሜንት ያወቀ ያየ ያቃል እና ብዙ ጭንቀት ነው። እንኳን አንቺ እንደዚህ ሆነሽ ራሱ ያው አንቺም ቁጭ አላልሽም፣ በእውነት ቁጭ አላልሽም ምን ብለሽ እንደዚህ አንድ ቀንም ራስሽን እረፍት ሳትሰጪ ነው። ስለዚህ እዛ እንደዛ ሆነሽ ደግሞ አንቺ በጣም በቃ ይሄ ሂትሽ ራሱ በጣም ብርቱ ሴት ምጥሱም ራሱ መሰከሩልሻል ማለት ነው። አንቺ በጣም ብርቱ ሴት፣ በጣም ጠንካራ ሴት ነሽ እና ፈጣሪ እንኳን ልጅ በልጅ ባረክሽ። ዋና የሰው ልጅ ሀብትም ሁሉም ነገር ከንዙ ነው እዚህ ምድር ላይ ፈጣሪ በልጅ መባረክ ነው። የተባረክ ነው በልጅ በጊዜ የሚያገኘው አንቺ ደግሞ በጊዜሽ በጊዜሽ ስራ ሰርተሻል፣ ብዙ ነገር አድርገሻል። ስለዚህ ስለዚህ አንቺ በጊዜ ስራ ሰርተሻል፣ በቃ በጊዜ ልጅም አግኝተሻል። በእውነት በጊዜ ብዙ ነገር ይሄው በጊዜ ስራም ሰርተሻል፣ የራስሽን ነገር ይዘሻል ማለት የራስሽን ነገር አለሽ። አንቺ ዩቱብ ትስራለሽ ብዙ ነገር አለሽ። ደግሞ ፈጣሪ እሱም አልፎ በልጅ ባርኮሻል ልጅሽ ደግሞ የአንቺ መከታ የሚሆን ሚያግዝሽ በሱ ሁሉ ጭንቀትሽ ሁሉ ከዚህ በፊት ያሳለፍሽ ሁሉ ጭንቀትሽ ሁሉ የምትረሽልን ፈጣሪ ያድርግልሽ። በሰላም ያሳድግልሽ። እመቤቴ ማርያም በሽልም ታውጣልሽ። እና ሩታዬ አንቺ ብርቱ ጀግና፣ አንቺ ብርቱ ሴት፣ አንቺ ጀግና ሴት፣ አንቺ በእውነት ጀግና ሴት ነሽ በጣም ለምን ብዙ ነገር እጅ ሳትሰጪ ብዙ ነገር ማለት ነው ለብዙ ለምንም ሳት በገሪ ማለት ነው። በቃ የራስሽን እንትን ብለ ምናምን ይዘሽ ለዚህ ቀን ለዚህ ደረጃ ለዚህ ክብር በክትሻል። ስለዚህ አብርሃምን በጣም ደስ ብሎታል። ብዙ ነገር አውርቶ አወራ ማለት ነው። ብዙ ነገር አወራ እና ልጅ አሸብር አላልም እዴ ሁለተኛ አሸብር ተደጉመ አላላ ለካ እንደዛም እንደሆነ ለካ አውቀ እንደሚያዛግበን እንደምታዋዛግበን እናቃለን ማለት ነው። እና መቼ ምሩ ታየ ስለ ደስ ስላለሽ ደስ ብሎናል። እግዚአብሔርን እኔ ደስ በጣም ደስ ብሎኛል። ደስ ስላለሽ እንኳን ደስ አለሽ። ሌሎሽ ወድሻ ፈልጋለሁ እታዬ ደግሞ በደንብ በልተሽ በደንብ በልተሽ በደንብ ታንካ ዋክበሽ እናትሽ በእናትሽ እጅ ማለት ነው። እነዛውም የመጀመሪያ ነው፣ መውደቅ የለብሽም። በደንብ ሰርተሽ በደንብ ወፍረሽ ማለት ነው፣ በደንብ ማለት ነው። በቃ ዘና ፈታ ብለሽ እናትሽ ቤት በቃ መነሳት አለብሽ። ከዛ እስከዛ አሁን በቃ ሁሉም ነገር ይቀሰቀሳል። አንቺ ከዛ ወልደሽ አራስነት ቤት ጨርሰሽ እስክትተነሽ ድረስ ማለት ነው። በቃ እንደዛ ነው። በጣም ደስ ብሎኛል አለ አብርሃም። ከአሁን በኋላ ወደ ኤርሜላ ይሄዳል ብለን እናስብም። እኔ አቴ አይሄድም፣ ልጅ አግኝተዋል። አንቺ ደግሞ አንቺ ወቅ ራስሽን ማለት ነው። ለማንኛውም ዛሬ ደስታ ነው። ሩታዬ እንኳን ደሳለሽ፣ በተደጋጋሚ እንኳን ደሳለሽ፣ እንኳን መቤት ማረም ቀረበችሽ። ሰብስክራይብ ላይክ ሼር እያደረጋችሁ አበረታታሪ